አሰላሙ አለይኩም ወረህመቱሏሂ ወበረካትሁ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ውድና የተከበራቸው አቡ አብዱራህማን ዩቲዩብ ተከታይ ውድ ቤተሰቦች የተለያዩ አልባሳቶችን ይዘ ብቅ ብያለሁ። እስከዛሬ በተደጋጋሚ የሴት አልባሳቶችን ነበር ይዘ ብቅ ምረው። አሁን ደግሞ ለወንዶች ምርጥ ምርጥ ሸሚዞችን ይዘ ብቅ ብያለሁ። እንደምትመለከታቸው ምርጥ ምርጥ ናቸው። ማሻላ ኢትዮጵያ ላሉ ቤተሰቦቻችሁ ከፈለጋችሁና እንዲሁም መዲነቱል ሙነወራ የምትገኙ ከጠለባችሁን ባላችሁበት እናደርሳለን ማለት ነው። ኢትዮጵያም እንደዛው እዚህ በገዛችሁበት ሂሳብ ብቻ ኢትዮጵያ ለቤተሰቦቻችሁ ማድረስ እንችላለን። ይዘዙ እንላለን። እነዚህም ስላልተፈተኑ መጀመሪያዎቹን የፈትኗቸው እንደው ለማሳየት ያህል ትንሽ እሱ ጋር ስለማይለይ ብዬ ነው እንጂ እነዚህም የዛው ዘር ናቸው ማለት ነው። ካሜራው ላይ እንደሚታዩት አይደሉም። በነገራችን ላይ በጣም ምርጥ ምርጥ ደመቅ ያሉ ናቸው እና ወንዶችም እየገዛችሁ እንዲሁም የመዳም ቅመሞች ለባሎቻችሁ፣ ለወንድሞቻችሁ መጥለብ ከፈለጋችሁ ኢትዮጵያ ላሉ የሚሆን ከዚህ ላሉ ትችላላችሁ፣ ማለት ነው። ያው ቀረጽ አሁን በዚህ መልኩ እንግዲህ ማብለጭ ልጫ ማሳመሪያ የሚባል ነገር የለም። አስተማማኝ በሆነ ቀረጻ ያለምንም ቅንብር በዚህ መልኩ እየቀረጽንላችሁ እንገኛለን። ይህን ይመስላሉ። ማሻአላህ ደስ ደስ የሚሉ ናቸው። ዋጋቸውም ደግሞ ተመጣጣኝ የሆነ ዋጋ ነው ማለት ነው። ለደንበኞቻችን በዋጋ የሚሆን በጥራቱ ለእናንተ ለደንበኞቻችን የሚመጠን አልባሳት ነው። ስለዚህ መጥረት ትችላላችሁ ማለት ነው። ወቀሳ ከሰሳ የሌለው የማያስከትል ነው። ይሄው ሳኡዲ አረቢያ እንግዲህ እንደሚታወቀው ብርድ መንጫ ወቅት ደረስ ረስ ያለ ነው። እንደዚህ ከጭንቅላታቸው ደፋ እያደረጉ የሚለበስ ቀለል ያለና ለሁሉም ምርጥ የሆነ ልብስ ይመስላል ቆንጆ ቆንጆ ቆንጆ ናቸው። ይህ ግዙ፣ ይከፍከፉ፣ ደመቅ ይበሉ።

እና ሰብስክራይብ እያደረጋችሁ ላላችሁ ውድ ቤተሰቦቻችን ከልብ እናመሰግናለን። ኮሜንት እየጻፋችሁ አበረታቱኝ አበረታታችሁ እላላችሁ ከልብ በማመሰግነው። ለሌሎችም ለጓደኞቻችሁ፣ ለቤተሰቦቻችሁ ሸር በማድረግ አድርሱልኝ ማለት ነው። ጠቃሚ ጠቃሚ የሆኑ ነገሮችን ብቻ እየሰራ እንገኛለን። እኔ ስራ ባድርገውም ለእናንተም ጠቃሚ የሆነ ነው። በቅናሽ ዋጋ የተለያዩ አልባሳቶችን የምታገኙበት ነው። እንዲሁም ሌሎችንም ጨምሮ ማለት ነው ከቤ አሲር ፍራሽ ኢትዮጵያ ላለ ቤተሰብ ማለት ነው። የተለያዩ ለእናንተ ጠቃሚ የሆኑ ነገራቶችን ነው የምናቀርብበት እና ሰብስክራይብ በማድረግ ይቀላቀሉ። ሸር ያድርጉ። ያበረታቱን፣ እና አብሽሩ። ባረከላሁ ፊኩም በያላችሁበት ሰላማችሁ ብዝት ይበል ውድ ቤተሰቦች እና አብሽሩልኝ። ወሰላሙ አለይኩም ወረህመቱሏሂ ወበረካትሁ። ቁጥሬን አዛኛው ላይ ስላስቀመጥኩት ታገኙታላችሁ። በዋትሳፕ በኢሞ በቴሌግራም ታገኙኛላችሁ ማለት ነው። ይመቻችሁ።